አደግሟቸዋል ማለት ነው። እንኳን ለብርሀነ ትንሣኤ አደረሳችሁ። ምክንያቱም እንድናመሰግን ነው፣ ለሌላ አይደለም። እንኳን አብሮ አደረሰ። እንኳን አደረሳችሁ። ለዚህች ዕለት፣ ለዚህ ሰዓት ያደረሰ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በበዛ ምሕረቱ ድካማችን ሳይመለከት ስንፍናችንም ሳያይ በአባትነት ፍቅር እንደ ልጅ ተንከባክቦ ዛሬም ከነ ሀፍረታችን ከነ አደፋችን በቤቱ እንድንሰበሰብ ስሙን እንድንጠራ እንድናመሰግን በፊቱ ቆመን ምስጋና ይገባሃል ሞታችንን በሞት ስለሻርክልን አመሰግናለን እንድንል ይህንን ሁሉ እድል የሰጠን ቸሩ አባታችን አሁንም ምስጋና ለእሱ ይሁን። ዛሬ ትንሣኤ ነው። ትንሣኤን በተመለከተ የዮሐንስ ወንጌል በኋላ በቅዳሴው ሲነበብ የምትሰሙት በሰፊው የተቀመጠ ምንባብ አለ ምዕራፍ ስላነበብላችሁና ድንጋዩ ከመቃብሩ ተፈንቅለዋል በሚል ርዕስ ተነስተ ጥቂት እንማማራል። ከሳምንቱ በፊተኛው ቀን ወንጌሉ ስላልተነበበ ነው ማነብላችሁ። በኋላ ነው ነበሩ እንጂ አላነበር። ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማግዳ ወደ መቃብሩ መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠች ወደ ስምዖን ጴጥሮስና ኢየሱስ ይወደው ለነበረው ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ጌታን ከመቃብር ወስደውታል ወዴት እንዳኖሩት አናውቅም ለበበሩልኝ እዚህ ጋር በኋላ ስለምትነጋገር፣ ጌታን ከመቃብር ወስደውታል ወዴት እንዳለ አናውቅም አለቻቸው። ስለዚህ ጴጥሮስ እና ሌላው ደቀ መዝሙር መጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሌላው ደቀ መዝሙር መዝሙር ከጴጥሮስ ይልቅ ፈጥኖ ወደ ፊት ሮጠ፣ አስቀድሞ ከመቃብሩ ደረሰ። ዝቅ ብሎ ቢመለከት የተልባ ልብሶች ተቀምጦ አየን ነገር ግን አልገባም። ስምዖን ጴጥሮስ ተከትሎ መጣ፣ ወደ መቃብሩ ገባ፣ የተልባ ልብሶች ተቀምጦ አየ። ደግሞ በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበር እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበር አየ። በዚያ ጊዜ አስቀድሞ ወደ መቃብሩ የመጣው ሌላው ተቀምጦ ደግሞ ገባ፣ አየም፣ አመን ከሙታን ሊነሳ ዘንድ እንዲገባው የሚለው የመጽሐፍ ቃል ገና አላወቁም ነበርና፣ ደቀ መዛሙርቱ ወደ ቤታቸው ሄዱ። ዛሬ ትንሣኤውን ስናከብር በትንሣኤው ውስጥ የምናያቸው ብዙ ነገሮች አሉ። በትንሣኤው ቀን ለኛ ለክርስቲያኖች እንደ ምሰሶ ሆነው የሚያገለግሉ እንደ ምሰሶ ሆነው የሚያገለግሉ ነገር ግን በዚያ አስጨናቂና በዚያ ከባድ ጊዜ ብዙ ነገሮችን ተቋቁመው የመጨረሻውን ነገር ለማየት የቻሉ ሰዎችም አሉ። የክርስቶስ ትንሣኤ ሁል ጊዜ በየአመቱ ስለምናከብረው የክርስቶስ ትንሳኤ ብቻ ብለን የምናልፈው አይደለም። የክርስቶስ ትንሳኤ የሁላችን ትንሳኤ ነው። የክርስቶስ መነሳት የሁላችን መነሳት ነው። የክርስቶስ ሞትን ድል መንሳት የሁላችን ሞትን ድል መንሳት ነው። ምክንያቱም ክርስቶስ ስጋን የለበሰው የእኔና የእናንተን ነውና። ትላንት የነበራቸው እንደ ተማማር ነው። የእግዚአብሔር ቃል ተያያጅ ስለሆነ አንድ ስለሆነ ትላንትን መነሻ ማድረግ ተገቢ ስለሚሆን ክርስቶስ ያንን መከራ ተቀብሎ በመስቀል ሞት እስከ መጨረሻዋ ሰዓት ድረስ ተፈጸመ ብሎ የእኛን ዕዳ እስከዘጋበት የእኛን ፋይል እስከዘጋበት ሰዓት ድረስ ያለውን ጉዞ ስትመለከቱ ሰው ያከናወነው ነው። ሁለተኛው አዳም ያከናወነው ነው። ስለዚህ በእኛ የነበረው ሁሉ ሲወገድ በትንሳኤው ደግሞ ትንሳኤው የእኛ ነው ማለት ነው። እንደዛ ደግሞ ትንሳኤው የእኛ ነው። ስለዚህ በዚህ በዮሐንስ ወንጌል አገላለጥ ከሳምንቱ በፊተኛው ቀን ጀግኖች ሴቶችን በመጀመሪያ ስማቸውን ጠርቶ ስለ ትንሣኤው የነገረ እነሱን ዋቢ አድርጎ እነሱን መረጃ አድርጎ ነው ዮሐንስ የነገረ። ወንጌላውያኑ በሙሉ መረጃ ሲሰጡ፣ ወንጌላውያኑ በሙሉ ስለነበረው ክንዋኔ ሲያስረዱ፣ መነሻቸው የመረጃቸው ምንጭ ሴቶቹ ነበሩ። እነዚህ ሴቶች መሪያቸው መግደላዊት ማርያም ናት። ስለ መግደላዊት ማርያም ብዙ ጊዜ ተነግሯል። ታውቋታላችሁ ብዬ አስባለሁ። ሰው እግዚአብሔር ከእሱ ላይ ያወረደለትን ያቀለለለትን ቀና ማለት እስኪያቅተው አጉጡት የነበረውን ከባድ ነገር እስካልተገነዘበ ድረስ እስከ መጨረሻው ጸንቶ መቆም መግደላዊት ማርያም የምታሳየው መግደላዊት ማርያም ጨለማ ያልበገራት ደቀ መዛሙርቱ ሲነበብ እንደሰማችሁት መጡ ሮጠው መቃብሩ ጋር ተሽቀዳድመው መጡ ጴጥሮስ ሽማግሌ ነው ዮሐንስ ስሙን አልጠቀሰም ዮሐንስ ነው ዮሐንስ ወጣት ነው ስለዚህ እሱ ተሯሩጦ መቃብሩ ጋር ደረሰ ግን አልገባም ለማንኛውም ብሎ ጠበቀ ሽማግሌው ጴጥሮስ ሲመጣ ግን ገብተው አዩ። አይተው ክርስቶስ ሲገነዝ የተገነዘበትን አጠቃላይ ሁኔታ ስለሚያውቁ ያንን አዩ። አዎ፣ ትክክል ነው ተነስቷል አሉ እና እነሱ ለሌቅ አልቆዩም፣ ተመልሰው ነው የሄዱት። እዚህ ላይ መገንዘብ ያለብን ነገር ደቀ መዛሙርቱ መቃብሩ ጋር መጥተው ተመልሰው መሄዳቸውን ብቻ አይደለም ማየት ያለባቸው። ደቀ መዛሙርቱ ለምን ነው ፈጥነው የተመለሱት? ለምን ይመስላችኋል? ብዙ ጊዜ ተምረነዋል። የሚያስፈራ ነው፣ እጅግ የሚያስፈራ ነው። በትላንትናው ግብረ ሕማማትና በትላንትናው አጠቃላይ ክንዋኔ እንደተገነዘባችሁት ክርስቶስ ሊይዙት ለመጡት የወቅቱ የሮማ ወታደሮች እነሱን ተዋቸው ይሄዱ። የምትፈልጉት እኔን ነው አይደል? በቃ እኔን ያዙ ብሎ እኔ የናዝሬቱ ኢየሱስ ማለት እኔ ነኝ ብሎ እራሱን ነው የሰጣቸው። ማንም እጁን አምጥቶ የጫነበት የለም፣ ግን እነሱን ተዋቸው። ይሄ ነገር ሲከወን በክርስቶስ ላይ የደረሰው ማዳፋት ያለውን መከራ በሙሉ ያዩ ነበር። ከምንም በላይ ደግሞ አንደኛው ማን ነው? ቅዱስ ጴጥሮስ። ጴጥሮስ እስከ ግቢው ድረስ፣ ሁለቱ ዮሐንስን ጴጥሮስ ነው ዮሐንስ ግቢው ገብቷል። ጴጥሮስ እስከ ግቢው ድረስ ተጠግቶ ለማየት ሞክሯል። እነዚህ ሰዎች የሆነውን ያን ያን ዘግናኙ የሆነ መከራ አይተውታል። ሰዎች አገርግን ገና መንፈስ ቅዱስን ስላልተቀበሉ ፍርሃት ነው ይዟቸው ወደ ቤታቸው ያሸሻቸው። ያዩትን አየ ከታሪ መረጃ ያሆ ሙሏል ለመረጃ እንደምትመለከቱት ያገማትን ያረቶ አያችሁ። ብዙ ጊዜ በክርስትና ህይወት እስከ መጨረሻው በእግዚአብሔር ቤት የሚጸኑ ሰዎች ልብ ብላችሁ ተመልክታችሁ ከሆነ እግዚአብሔር ብዙ ያደረገላቸው ናቸው። እስከ መጨረሻው ቢገፉ አይወጡም። ለማማ ያስፈራቸው መቃብሩን እኮ እንዲጠብቁ ወታደሩ ተቀምጠው ነበር አ ተቀምጠዋል እኮ መቃብሩ ላይ ኮ ወታደር ተመድቧል። ምክንያቱም ሌሊት ደቀ መዛሙርቱ መጥተው ሰርቀውት ተነሳው ሊል ነው። እነሳለሁ ብሏላ በፊት የሰው ልጅ በእናንተ ተላልፎ ይሰጣል፣ ከዛ በኋላ ይሞታል፣ ይሰቀላል፣ ይሞታል፣ ግን ይነሳል ብሏቸው እነሱ እያንዳንዷን ቃል ነው የሚተነትኑት። ለአስተዳደራቸው በሚያመቻቸው መልኩ እያንዳንዷን ቃል ይተነትናሉ። ስለሚተነትኑ እንዲሰቀል ያደረጉት አይሁድ ደግሞ ሊቃነ ካህናቱ፣ ፈሪሳውያኑ፣ ሰዱቃውያኑ ደግሞ ምክረ ሀሳብ ይሰጣሉ በጎል። ስለዚህ የነበረው አስተዳደር መቃብሩን ለማስጠበቅ ሰራዊት አስቀምጧል። የሚያስፈሩ ሰራዊት አስቀምጧል ስለዚህ ደቀ መዛሙርቱ ያገኟትን ይዘው ሄዱ ለመግደላዊት ማርያም ጥ የሚታሰብ አልነበር። ለዚህ ነው ብዙ ያልተደረገላቸው ወይም ብዙ እንዲደረግላቸው ያሸክም እንዲወርድላቸው የማይፈልጉ ሰዎች እግራቸው ይመላለሳል እስከ መጨረሻው ግን አይጸኑ እግራቸው ይመላለሳል አይጸኑም መግደላዊት ማርያም ጨለማውን እነዚያ ጠባቂዎችም ሌላም ምናልባት መቃብሩን ሊሰልሉ የሚመጡ ሰዎች ቢኖሩ እንኳ እሱ የእሷ ጉዳይ አልነበርም። የተደረገላት ነገር ከዛ በላይ ነው። ኃጢአትሽ፣ ተሰሪውልሻል የተባለች ሴት ናት። ኃጢአትሽ ይቅር ተብሎልሻል የተባለች ናት። ብዙ ጊዜ እንደምትገነዘቡት በመንፈሳዊ ሕይወት ብዙ ገጭጎ አለ። ብዙ ወደፊት ወደ ኋላ አለ። ብዙ ጣውረዶች አሉ። ነገር ግን በዚያ ውስጥ አልፈው ያን ሁሉ ጥሰው ሄደው ፊት ለፊት የምታገኟቸው፣ እስከ መጨረሻው በርትተው የምታገኟቸው፣ ሲያስቀድሱ የምታገኟቸው፣ ሁሉን ነገር ሲያደርጉ የምታገኟቸው ክርስቶስ ብዙ ያደረገላቸው እንዳደረገላቸው የተገነዘቡ ናቸው። እነዚያን ማንም አይነቀንቃቸው የፈለገ ያሉ ባልታማት ቢዘም የፈለገ ወጀብ ቢነሳ ምንም አይነት ነፋስ ቢነሳ እግዚአብሔር ያደረገለትን ነገር ከዚያ ከአዳማዊው ዕዳ ጀምሮ በመስቀል ከተከፈለለት ዋጋ ጀምሮ በሕይወት ዘመኑ ሲኖር ሁሉ በእያንዳንዷ ቀን ይቅር መባሉን ያሰበ ሰው ከእግዚአብሔር ቤት አይወጣም ከእግዚአብሔር ቤት አይወጣም፣ አይናዋወፅም። እንደ መግደላዊት ማርያም እስከ መጨረሻው ሰዓት ድረስ መቃብሩ ስር ቆሞ ይገኛል። በነገራችን ላይ መቃብሩ ስር ቆሞ የተገኘ ሰው አቤት ሲያስደስት! ውጤቱ በጣም ነው እኮ የሚያስደስተው። እያለቀሰች ሄዳ የነገረቻቸው ከመቃብር ወስደውታል፣ ድንጋዩ ተፈንቅሏል። የት እንዳደረጉት አናውቅም። እዚህ ላይ ግን አንድ ነገር ልብ በል መግደላዊት ማርያም ብቻዋን ሄደችው። ለደቀ መዛሙርቱ የነገረችው ማን ናት? መግደላዊት ማርያም ናት። ግን ስትናገር ምን ብላለች? ምን ብላለች? ድንጋዩን ከመቃብሩ ፈንቅለውታል፣ ወዴት እንደወሰዱት አናውቅም። ምን ነው የሚያሳያችሁ? እሱ እኔ ብቻ አይደለሁ ሌሎች እህቶች አብረውኝ አሉ፣ አይደለም አናውቅም። እኛ ብንሆን እኔ አላውቅም እኔ ብለን ነው የምናወራው። አንድ ነገር ለማድረግ እኔ ብለን ነው። እንኳን እንዲህ አይነት በረከት ተገኝታ እኔ ብለን ነው። መግደላዊት ማርያም ብዙ ነው ትምህርቷ፣ ብዙ ነው በመግደላዊት ማርያም ህይወት ውስጥ የምንማረው እና መቃብሩ ተፈንቅሏል። በመቃብር ውስጥ ምንም የለም። እንደምታውቁት ትንሣኤን ለማየት ምን አሳልፈናል? ምን አሳልፈናል? እንድንጨርስ ምን አሳልፈናል? ህማማትን አሳልፈናል። አይዟችሁ። በማንኛውም ጉዳይ፣ በማንኛውም ህይወት፣ በምትኖሩት ኑሮ፣ በውጣ ውረዱ፣ በምትሰሩት ስራ፣ በሚያስጨንቃችሁ ነገር ሁሉ ትንሣኤ ያለ፣ ትንሣኤ ያለ፣ ትንሣኤውን ስታስቡ መርሳት የሌለባችሁ ነገር ምንድን ነው? የሚደርስባችሁ ህማማት ግን ግድ ነው። ህማማቱን ሳታልፉ ትንሣኤ፣ ግርፋቱን ሳታልፉት ትንሣኤ የለም፣ ደስታ የለም። መቃብሩ ተፈንቅሏል። ያ ሁሉ የከበደኝ የጨነቀኝ መው- ሰማይ ተደፍቶብኝ የነበረበት ሂደት ከላዬ ላይ ወዷል፣ የት እንደገባ አላውቅም የምትሉበት የምንልበት ቀን አለ አለ ክብር ለሱ ይሁን ይሄን ያደርጋል በእያንዳንዱ ህይወታችን ይህን የሚያደርገው አምላክ ጸንተን ስንገኝ በርትተን ስንገኝ እስከ መጨረሻው የተደረገልን ከመጀመሪያው እስካሁኗ የዕለት ተዕለት በደላችን ይቅር መባላችንን እያሰብን በእግዚአብሔር ቤት በደጁ ጸንተን የተገኘን እንደሆን ነው እግዚአብሔር በቤቱ ያጽናል ትንሣያችንን ያቅርበል በየሁላችንም ውስጥ ያለው በየልባችን ውስጥ ተቀብሮ ተደፍኖ መውጫው የጨነቀንን እግዚአብሔር አምላክ ፈንቅሎ አውጥቶ ጥሎ በደስታ ይሙላል። እግዚአብሔር ሊያደርግልን ያሰበውን ሁሉ እንዲያከናውንልን ድካማችንን አይመልከትብን። እግዚአብሔር ስአ ይሰማል።